ቁልፉን አወጣዋለኝ አሁን ናሳይ ካለኝ በቪዲዮ ማለት ነው። ቁልፉ ተቀጥቅጧል እንዲሰበር ማለት ነው። ቁልፍ ሲሰበር ምንድን ነው የሚሆነው? እንክት ነው የሚለው ስብረ ነው የሚለው። ይሄ ግን ምንድን ነው የሆነው? በብረት ነው የተቀጠቀጠው። ከዛ በፊት ደግሞ የምንንቁ መሰለ ሳሎጣ ስልክ የታሰረ ማለት ነው። ካርድ ስሞላ ምንድን ነው የሚሆነው? አይገባም፣ ወደኔ ውስጥ አይገባም። ብር ይወስዳል፣ ካርዱ አይገባም። ከዛ ደግሞ የለም፣ ይሄ ካርድ የሚሞላበት መኪና የለችም። እሱ ላይ ስሞላ የሚመጣልኝ የሌላ ሰው አይዲ ነው የሚመጣው። የሌላ ሰው አይዲ ይመጣል። አይዲው ደግሞ ግልጽ ሆኖ በደንብ አይታይም፣ በደንብ አይታይም፣ ግን ይመጣል እና እና በቃ ፈራዊ ማለት ነው። አሁን ቁልፉ ማቆለፍ አልችልም። አንደኛ እቤቴ ውስጥ ክፍል ውስጥ ሆኜ ችግር ቢፈጠርብኝ ማለት በውስጤ የማውቀው ችግር አለ ማለት ነው። ችግር ቢፈጠርብኝ፣ ስልኩ ተጠልፏል፣ ካርድ መሙልቼ መደወል አልችልም። አሁን ቁልፉ ላይ ሊሰበር ስቆልፎ ቢሰበር መደወል አልችልም፣ ምክንያቱም ስልኬ ታስሯል፣ ካርድ መሙላት አልችልም። እና ታውቃለህ ጨነቀኝ በቃ፣ እግዚአብሔርን ጭንቅ ቃሌን ብትይ ማለት ነው የሌለ ጨነቀኝ። እና ደግሞ ብዙ ነገሮች አሉ ማለት ነው። አሁን አሁን ማለት ነው የሆነ ችግር ቢፈጠር ሰው ሊደርስልኝ አይችልም። ለመውጣት ደግሞ እንዴት እንደምወጣ አላውቅም ማለት ነው። አሰርቻለሁ፣ ግን ያሰራሁት በእነሱ ስር ነው ያሰራሁት በራሴ ገንዘብ ነው። ክፍያ አልጨረስኩኝም ገና። አሁን ልውጣም ብል አሁን ሰው ያስፈልጋል። አሁን ልውጣ ብል አይለቁኝም ማለት ነው። ብድግ ብዬ ቦታ ደግሞ ወይ የሆነ ነገር እዛ ወጣ ይችሉኛል፣ ሌላ ችግር ይፈጠራል። ዝም ብዬ ድንገት ቦታ ማለት ነው። እና አሁን ትልቁ እንደዛው ጨግኝ ልሰራ ነበር፣ ታውቃለህ። ጨግኝ የሰራለው ስል ደግሞ አሁን የቁልፍ ጋር ካልተቆለፈ በተኛው በምን እንደሚፈጠር ምናውቃለሁ። ቁልፉ ከተሰበረብኝ ደግሞ ማን ይደርስልኛል? እነሱ ሆነ ብሎ የሰሩት ነገር ስለሆነ አይከፍቱልኝም። ልጠይቅሽ ጥያቄ ማናቸው? እነሱ እንዴት ነው እዛ ቤት የገባሽው? ስንት ሰው አለ እዛ ቤት? ይህን ነገር እስኪ ማለት ትንሽ ድፍንፍን አለ ነገሩ። ምን ቤተሰቡ ነው? አዎ። ምትሰሪበት ቤት ህጋዊ ሆነሻል ነው የምትሰሪው? አዎ ህጋዊ ሆኜ ነው። እነሱ አስያሩ። እዚህ ነኝ እኮ ዱባይ ነኝ። እሺ አሁን እነሱ አሰሩ፣ እኔ ከደሞዜን የሚቆረጠው ማለት ነው። በቤት ውስጥ አራት ሴቶች አሉ፣ ሁለት ወንዶች አሉ። ሶስት ነበሩ፣ ወንዱ አንዱ ሄዷል፣ አሁን ሁለት ወንድ ነው ያለው እና እዚህ ያስገባኝ ደግሞ ደላላ ነው። ወደ ኢትዮጵያ ተይዞ ገብቷል፣ ተመልሶ አልመጣም። እሱ ያስገባኝ ልጅ ሄዷል። እኮ አንቺ ለምንድን ነው የምትከፊው? ወረቀት አልገባኝም። እነሱ ቀጥረዎች ነው አይደለ? ቀጥረዎች ከሆነ እነሱ ናቸው ማሰራት ያለባቸው አ አንቺ ለምንድን ነው ምታ ህገ ወጥ ነበር። ከዛ ህገ ወጥ ሲሆን በእነሱ ድርጅት ስር ተሰርቶ ከዛ በቃ እኔ ብሩን ከኔ ነው እየተቆረጠ ያለው ማለት እኔ ከፍላለሁኝ አልኩኝ። ህገ ወጥ ከመሆን እኔ ከፍላለሁኝ አልኩ ማለት ነው። ስለዚህ አንቺ ተስማምተሽ ነው በራስሽ ብር ያ። ስለዚህ አንቺ ራስሽ ኦውን የምታደርጊው የራስሽ ቪዛ ነው ያለሽ እንጂ በእነሱ ስራ አይደለሽም ማለት። ያው እሷ እንደ አላፊ ሆና ተሰራ፣ በእሷ አላፊ፣ እሷ ደሞዝ ከፋይ ሆና ከዛ ደግሞ ደሞዝ እንደምትቆርጥ እየቀ ነው የሚለው ወረቀቱ አለ እና እሷ ደሞዜን እንደምትቆርጥ እየተሰራበትን እሷ ስሬ እንደሆነች ነው የሚገልጸው ወረቀቱ። እሺ አሁን አንቺ ስጋት ያደረብሽ ስጋት የሚፈጥር ነገር ደርሶብሽ ያውቃል? ከዚህ በፊት ማለት ለምሳሌ አሁን እንዳችው ይገባኛል። ሴት ልጅ ነሽ ወንዶች ያሉበት ቤት ከሆነ የመደፈር አደጋ ሊደርስብኝ ይችላል። ለምን እንደዚህ አይነት ነገር ሆነ? ስልኬስ ለምን ተጠለፈ? የሚል ስጋት ነው አንደኛ ነገር። እዚህ እኔ እንደውም ሌላ ሀገር መስሎኝ ነበር። እዚህ ሀገር እዚህ ኢማራት ውስጥ ህጉ በጣም ሲሪየስ ነው። ገብቶሻል? እዚህ ሀገር ያለው ህግ እንደዚህ ገና ከበረሽ እንኳን ስትወጪ እንደዚህ አፍቶ የሚያይሽ ነው። የትም አተመልጭ ማን ምንም ማድረግ አይችልም። ገብቶሻል? ግን ይህ ማለት ግን መጠንቀቅ የለብሽም ማለት አይደለም። አሁን ስልክሽ ሲጠለፍ እንደዚህ አይነት ነገሮች ስታይ ወዲያው አክሽን መውሰድ አለብሽ አንቺ። ምክንያቱም ህግ ያለበት ሀገር ስለሆነ ያለሽው ይሄ ስሰራ በእነሱ ስር ስላለው ጨክኝ ልስራ ምናምን እንዲህ ህይወትሽ እኮ ይበልጣል። አንቺ ከሞትሽ በኋላ ነው ነገር ከደረሰልሽ በኋላ እኮ ስግ ፊት ብትከርቢ የሆነ ነገር ከጠፋ በኋላ ህጉ ሊፈርድልሽ ይችላል። ግን ሉዝ የምታደረጊው ነገር ይበልጣል። ገብቱ ሸላ ሶዎችን አደጋ ላይ ጥር ነገር ካለ ወዲያው አክሽን መውሰድ አለብሽ አንደኛ የምትሰሪባቸው ቤት ውስጥ የምትሰሪበት ቤት ውስጥ መብት እንዳለሽ ማወቅ አለብሽ። መብት አለሽ አንቺ ደስ ያላለሽን ነገር ደስ አላለኝም የማለት ገብቶሻ። ይሄ አልተመቸ ይሄ ልካርንም የማለት ቁልፍ፣ ተሰበረ ቁልፍ ቀይሩልኝ ወይ ራስሽ ገዝተሽ መቀየር አልኩ አልኩ ስል ከዛን ቀይሪልኝ ስል የምትወጣለች ጠዋት የምትሰራ እሷ ስትመለስ ትላለች ሴትየው። እሷ ስትመለስ ደግሞ እኔ ደክሞኛል ላልሄድም ትላለች። እነሱ ደግሞ ከመሄዳቸው በፊት ስጠይቅ እሷ ስትመጣ ከእሷ ጋር ወተሽ ግዥ አሉኝ። እና አሁን እኔ ራሴ ልግዛ እኔ መግዛት ችላለሁ። አሁን ምን መሰለሽ ምን አድርጊ መሰለሽ አንቺ ሱፐርማርኬት ሄደሽ ቁልፍ አለኩ ገዝተሽ ቁልፉን ራስሽ ትይዣለሽ። ከዛ መቀየር ነው። ቀላል ነው መቀየር። ደግሞ አንቺ ምናልባት እንትኑ ከልልሽ ይህንን ሙያ ያላቸው አሉ። ኢቭን ደውለሽ መጥራት ትችላለሽ። ቤት ድረስ መጥተው ማስተካከል የሚችሉ ኢቭን አንቺ የምትኖሪበት ሰፈር ውስጥ አሉ። እንደዚህ ይሄ ቤት ውስጥ የሚሰሩ ስራዎችን የሚሰሩ ቁልፉን አስቀይር የራስሽ የራስሽ ክፍል እኮ ነው አንቺ ከፈለግሽ ለምን አትሰቀይበትም ለምን በጭንቅላትሽ ተተክለሽ ለምን አጨፍሪበትም ክፍልሽ ክፍልሽ የራስሽ መብት ነው ገብቶሻል የአንቺን ክፍል ቁልፍ ማለም እንትን ማለት መብት የለውም ሁለተኛ ነገር ስልክሽን ማን እንደጠለፈው በስምሽ የወጣ ሲምካርድ ከሆነ የአንቺ ሲምካርድ ቁጥር ሲገባ የአንቺ አይዲ ነው መውጣት ያለበት ሌላ ሶ ስልክሽ ስልክ ተጠልፏል የሚል ስጋት አለሽ ለፖሊስ ማመልከት ትችላለሽ። አሁን በደንብ አይታይም እና እኔ ደግሞ የልጅቷን አይዲ አይቻለሁ፣ የሆነ ሰዓት ላይ ማለት ነው ያዥ ብላኝ አይቻለሁ። ከዛ ልክ ስሞላ ና ኦኬ ልለው ስል የመጣልኝ ይመሳሰላል። ይሄ እርግጠኛ አደለውም፣ ግን የሆነ ከእሷ ጋር ተመሳሰለብኝ። ከሴትየዋ ልጅ ታወቂያ ጋር ወተሽ ሱቅ ምናምን መሄድ ትችላለሽ። እሺ ምንድን ነው የምትጠቀሚው? ሲም ካርድ እዚህ ሀገር አሁን ዱ ኢትሳላት የሚባል አላት ዱ ነው በዱ ሂጂ እና አላችሁ ብዙ ቦ ሎኬሽኖች ላይ አውጥተሽ ዱ ኦፊስ የት እንዳለ ሰርች ታረጊ ና ሄድኩ ሄድኩ እዚህ ቅርብ ያለ እዚህ ሄድኩ ከዛ ሄጄ ስል ከዛ እሷ አንድ አምስት አምስት ላይ እንትን ይላል አለችኝ። ይፈቱልሻላለችኝ። ከዛ ዛሬ ሲደውል ደግሞ እሺ አሁን እንዳቅልልልሽ አንቺ አሁን ሲም ካርድሽን ለኖርማል መደዋወል ነው የምትጠቀሚበት፣ ሌላ ታሪክ ሶ ሲም ካርድ ነው አውጥተሽ ሰብረሽ ጣይውና አዲስ ሲም ካርድ ለምን አትቀይም? ተጠልፎብኛል የሚል ስጋ እሱ ገዛ አለውኝ። በል ግን ያው ብቻ ያሰቀልቡ ያንሳውን እኔችን አንድ ወር ወራሱ ጨርሽ ብሰራ እና ያው ዞሮ ግዴታ ማውጣት አለብኝ ያለ ወይ አዳም ትኝ፣ ግድ የለሽ አንድም ቀን አንዲት እርምጃ እንዳትራመጂ። አሁን ከነገርሽ ጀምሮ አሁን ያልኩሽን ሳታደርጊ፣ ቁልፍሽን ሳትቀይሪ፣ ሲም ካርድሽን ሳትቀይሪ፣ ስልክሽን ፎርማት ሳታደርጊ አንድም እርምጃ እንዳትራመጂ። መቼ ምን እንደሚፈጠር አታውቂም። ቀልብሽን ወደ እጁ አንዳንዴ በነገራችን ላይ ቀልባችሁ ቀልቤ ነገረኝ እንላለና ቀልባችሁ የሚነግረን ነገር የሆነ ፈጣሪም በዛ ምክንያት አድርጎ ሊነግረን ይችላል። ገብቶሻል አደለ? ስለዚህ አንቺ አንዱ ጨክኝ ልስራ እያልሽ በመሀል የሆነ ነገር ገጥመሽስ ወይኔ እንዲ አባረኩ ኑሮ ከሚትይ አንድ ሳምንት ለምን አሰሪ፣ አሁን ኖ አርግ ይሄነ ጊዜ አትፈጂ። ገብቶሻል? ከዛ ውጪ እዚህ ሀገር ህግ ያለበት ሀገር ነው። መብታችሁ በደንብ አስከብሩ ጓዶች። ተቀጥራችሁ ብትሰሩ እንኳን አሰሪዎቻችሁና እናንተ እኩል መብት ነው ያላችሁ፣ እዚህ ሀገር እኩል። እነሱ እናንተ ጉልበት ታወጣላችሁ፣ ገንዘብ ይከፍቷል። አለቀ፣ በቃ ተጠናቀቀ። ሌላ እነሱ መልአክ፣ እናንተ ባሪያ አይደላችሁ። እነሱም እኮ ሄደው የሚሰሩበት መስሪያ ቤት እኮ ስራ ይሰራሉ፣ ገንዘብ ይከፈላቸዋል። ምንም ልዩነት የለም። ስለዚህ አንቺ ያልተመቸሽ ነገር ካለ ችግር ካለ ፖሊስ ጋር ደውለሽ እንዲህ እንዲሆን ያለው ብትይ ፖሊስ አንቺን የሚያስተናግድበት እንትን መንገድ እነሱንም በሚያስተናግድበት መንገድ መብትሽ መወቃ አለ። አቲ ሺ ምንም እንዳትፈሪ። እሱ ያው እንደነገርኩሽ ችግር አለ። ታውቃለህ እነሱ በፊት ለፊት አይመጡም አይመጡ በግልጽ አይመጡም አይመጡ ማለንበት የሆነ ሰዓት ማለት ነው። ሮ ሰርጭ እንደዚህ ሁሉም ሰው በልቶ መነሻው ሰዓት ላይ ነው እና መጨረሻ ላይ ነው። ል ሩዙም ሳነሳ ውስጡ ያገኘሁት የብርጭቁ ስባሪ የብርጭቁ ስባሪ ነው ውስጡ ያገኘሁት ማለት በቃ እንኳንም እኔ መጨረሻ ላይ ያደረጉ እነሱ ጋር ቢሆን አያታቸው ደግሞ እዚህ ነበር ወይ እሷ ብትበላ እና አንድ ነገር ብቱ እኔ ነው አንድ ነገር አረገች የሚባለው የነበረው ማለት ነው። እና ያንን እንደዛ ጣልኩኝ እና ከዛን፣ አሁን ቅርብ ጊዜ ማለት ነው እግዚአብሔር ምስክሬን ነው፣ ማጡ እንደዚህ ብዙ ሰዎች ተሰብስቦ መጡ። የሆነ ጸሎት ምናምን ተደርጎ ልጁ መጥቶ ከዛን እኛ ቤት አለኝ እና ከበደኝ። የዛን ቀን እንደ ድግስ ነው ምግብ ነው ምናምን ያዘጋጀሁት እና በቃ ጨንቆኛል። ከዛ እኛ ቤት ዛሬ የሚሞት ሰው አለ ወይ አለኝ። ከዛ ምን ማለት ነው ስለ እኛ ቤት የሚሞት ሰው አለ ወይ? ለምንድን ነው የሁሉ ሰዎች የመጡት? ምንድን ነው እኛ ቤት ያለው ዛሬ ታውቂያለሽ? ስለ እኔ አላቅም ብየው መስማትም አልፈለኩም። ያስጨነቅ ብዙ ነገሮች ስለሚሉኝ እንዳልሰማ ነው ማልፈ። እኔም አላቅም እኔም አላቅም ልጠይቀው ስለ እኔም አላቅም አለኝ፣ ነው ወጣ። ከዛም ደግሞ አሁንም አንድ ቀን ልጅቷ

መቼ እስቲም ለምሳሌ የሰጥልኝ ወይ ሁለት ሺ ሀያ ስምንት አላውቅም፣ ብቻ ፈጣሪ ነው የሚያውቀው ስላት አንቺ ኮ እስከዚያ ድረስ አትቆይም ነው ያለችኝ። ፋውታ ልትቆይም ላትቆይም አትቼ እንኳን አይደለም ያለች ማለት ነው አትቆይም። እንደ ነገርኩህ ልጁ የዛን ጊዜ ማነው ዛሬ እኛ ቤት የሚሞተው ብሎኛል። ከዛ እሷ ደግሞ እስከዚያ ድረስ አትቆይም ግልጽ አርጋ በቃ ከዛን ለምን ፈጣሪ ነው የሚያውቀው፣ አንቺ ለምን ትይኛለሽ? ፈጣሪ ነው የሚያውቀው። እኔ ደግሞ እቆያለሁ አልኳት። አንጅ ስትሞች ያለ ወይ ስላት፣ እኔም አልሞትም ብላ አለችኝ። እኔ አልሞትም አለችኝ። ከዛን አሁን ለታመታ መሰራበት ቦታ ስልክ ምናምን እያዳመጠች ይሄ ሰውዬ አለች፣ ሰው ዝም ብሎ ይሞታል ዝም ብሎ ይሞታል ነው የሚለው አለች። አሁን ጎን ጎኖ ሰለሞን ልተዋለ ነው ፈለገ። ከዛ ይሄን እግዚአብሔር ብቻ ነው የሚያውቀው ሰው እንደሚሞት አልኳት። ከዛ በፊት ደግሞ አሁንም ይሄ ወንዱ ልጅ ጓደኛውን ጠርቶት እኔ እየሰራው ነው የምሰራበት ቦታ መተው የሰው ስም ጠርቶ ሞተ አጅማ ነው የሞተው አለው፣ ለጓደኛው እኔን እያዩ ነው የሚያወሩት። ከዛ ብሎ ሲል አሁን ሲል ሁሉም ሰው ይሞታል፣ ሁሉም ሰው ይሞታል አለው እና እኔ በሞታ አንተ ታዝንልኛለህ? አዝንልኛለ ሲለው፣ አዝንልካለው። ፕሮፋይል ታረገኛለ ሲለው፣ ፕሮፋይል አላረግክም ሁሉም ሰው ነው የሚሞተው እና ፕሮፋይል አላረግክም አለው። አሁን ደግሞ ልክ ከዛ ወዲህ ደግሞ ምናለች ሴትዮዋ፣ ይሄ ልጁ ጸጉር ይያያዛል እና አንቺ አበጥረሽ አስተካኪ ያለችን። እሺ ብዬ ጸጉሩን አበጥረሽ አስተካከሉ። ከዛ ስልክ ደውሎ እሷነች ያስተካከለች ልኝ ገነት ያስገባት በል እያል በስልክ ማለት ነው፣ እኔ ሰ ሳልሞት ማለት ነው። ይህ ነገር ለምንድን ነው እንደዚህ የሚሉ ብዬ በቃ ዝም አልኩኝ። እና ቤት ውስጥ የሚያደርጉት ነገር አለ እኔ ይመስለኛል። ወይ ይህንን ፈልች እንድቀርባቸው ፈልገው ነው ወይስ እኔ ላይ ተንኮል አስበው ነው የሚል ፍራቸው አያትየዋ ደግሞ ምን አለችኝ? እንግዲህ እሺ እነኝህ ልጆች ናቸው ይባሉ፣ ግን ወንዱ ነው እንጂ ሴቶቸው በእድሜ ይበልጡ ነው አያትየዋ ደግሞ እንዲ ያለች፣ ሁለት ሰዎች አ ወንድና ሴት ባቡር ውስጥ ገቡ። ከዛ ባቡር ውስጥ ሲገቡ ምግብ ሰጧቸው። ከዚያ ያንን ምግብ በልተው ሞቱ። ምን ምግብ እንደሰጧቸው አይታወቅም ብላ ትለኛል። በቃ የሚያስፈራ ወሬ ነው የሚያወሩኝ። ይህን ወሬ ደግሞ በቃ ስንት ጊዜ ሄድ እያለ እየተመለሰች ይህንን ወሬ እየደጋገሚ ታወራልኛል፣ እየደጋገሚ ታወራልኛል። ከዛ በቃ እኔ ዝም አልኳት ማለት ነው። ምን ያህል ጊዜ ነው የሰራሽው? አሁን እዚህ ቤት እዚህ አሁን አንድ አመት ሊሆነኝ ነው አለፈኝ፣ እንጂ እነሱ ፆም አለፈኝ፣ አንድ አመት አሁን ማለት ከዚህ ቤት ለመውጣት ምንድን ነው አሁን አንቺ የሚያስፈራሽ ነገር አለ ደቀሽ? ለመውጣት እንዳልኩ እኔ ህን ጨርሼ ለቅቄም በወጣ ደስ ይለኛል። ያው በፊት ለፊት ሰው ካልሄለኝ አትለቀኝም በእርግጠኝነት። እና ደግሞ ኪሳራ ታወራለች ብዙ ጊዜ ማለት ነው የውኝና ያወሮ ያወሩና ከዛን ኪሳራ ኪሳራ ይላሉ። ኪሳራ ልንገባ ነው፣ ኪሳራ ልንገባ ነው ቆይ፣ ቆይ እህቴ ስም የሌለኝ ስትይ አልገባኝም። ለመውጣት ምንድን ነው አሁን ያስፈልገኛል? በሽ የምታስብኝ አሁን ወረቀት ያንሰጨኝና ለውጣ ብዬ ብላት ለእኔ ያሰጠኝም፣ ምክንያቱም ሌላ ችግር በእኔ ላይ እንደሚፈጠር እኔ ውስጤ ስለሚያውቀው ነው። ለምን ትያለሽ አንቺ። አሁን ወረቀት በእሷ እሷ ከሆነ ያሰራችልሽ ማንም ያሰራልሽ፣ ከዛ ቤት ለመውጣት አንቺ ማድረግ ያለብሽ ቀጥታ እዚህ ሌበር ኦፊስ የሚባል አለ፣ ለሰራተኞች ብቻ የተቋቋመ የመንግስት መስሪያ ቤት አለ። እዛ ደውለሽ ት እንደምትፈልጉ እዛ ቤት ያልተመቹሽ ነገሮች እንዳሉ ደስተኛ እንዳልሆንሽ ፋይል መክፈት ነው ከዛ ጉዳዩ እነሱ ናቸው የሚከታተሉት እነሱ ደውለው ያናግሯቸዋል ከዛ ካንስሌሽን ወረቀትሽን ይሰጡሻል ወይ ደግሞ ራሱ ሌበር ኦፊሱ ካንስሌሽን ወረቀትሽን ይሰጠሻል በቃ ይሄ ቀላል ነው። በዚህ መንገድ አሁን እንደዚህ ብል ማለት አሁን አሁን እንደዛ ከደወልኩኝ በዚህ መሀል ሌላ ችግር አይፈጠርም ብላ ታስባለህ? አሁን ቁልፌን ካስተካከልኩ ነው እኮ አሁን እኮ አንቺ ለእነሱ አትንገራቸው አለ ሰዎቹ መንገድ ወጥቼ ነው አሁን ይህንን ነገር ከሰሙ እንደነቀሁባቸው ምናምን ከሰሙ እነሱ ሲጨምር የሚያስፈራ ነገር በግልጽ ነው የሚናገሩ እንደምወጣ ታወቁ ማድረግማ ይኸውልሽ፣ አሁን እኮ በግልጽ እኮ ነው አንቺ ኦልሬዲ፣ ደውለሽ አመልክተሻል፣ ፋይል ከፍተሻል። ጉዳዩን መንግስት ከያዘው አንቺ ላይ ለሚያደረጉት ነገር በሙሉ ቀጥታ ተጠያቂ የሆኑት እነሱ ናቸው። አሁን አንቺ ችግር የሚፈጠረው ዝም ብለሽ የጠፋሽ እንደሆነ እነሱ ሰርካ ጠፍታለች፣ እንደዚህ አድርጋ ጠፍታለች ብለው ቢያመለክቱ እነሱ ተደማጭ ይሆናሉ። ምክንያቱም አንቺ ቦታሽ ላይ ስለሌለሽ። ያንን እንትን ለማድረግ አንቺ ቦታሽ ላይ ሆነሽ ነው ጉዳዩን ወደ መስመር ማስገባት ያለብሽ ። ሌላ ነገር ያደርግልኛል ብለሽ የምታስቡ ከሆነ ይህን ያህል እንዳልኩሽ ፕላን አላቸው እቅድ አላቸው፣ ኔ መጉዳት ምናምን የሚል እቅድ ካለሽ ምንድን ነው ሀሳብ ካለሽ ጥንቃቄ አርጊ። እስከዛ ድረስ አሁን ልወጣ ነው ልጠፋ ነው ከዚህ ቤት ልወጣ ነው ና አትበያቸው። ልክ ኦልሬዲ መውጫሽን ወስነሽ በዚህ ቀን ስቲ ደውለሽ ቁጥር ስጧት። እዚህ ውስጥ አለ ነፃ ስልክ መስመር ጉዳዩን በሙሉ አስረጃቸው። ለነሱ ገብቶሻል። በዛንች ላይ ለሚደርሰው ችግር ውስጥ የሚገቡት እነሱ ናቸው። ምንም ማድረግ አይችሉም። ገብቶሻል። አትዛዛቃል እኮ የሆነ የጦር ካምፕ ምናምን አረግሻቸው። በቃ ጀስት ስለ ሞት ነው ያወሩት። እንደዚህ እኔ ላይ ጥቃት ሊያደርሱ ይችላሉ የሚል ስጋት ነው ያለሽ፣ በሂደት እንጂ እንደዚህ እዚህ አይነት ሰፋጣ። አሁን እኮ የፈራሁት ለምንድን ነው አሁን እዛን የበለጠ ስጋት የመጨመረብኝ የስልኩ መጠለፍና የቁልፉ እንደዚህ መሆን ነው። ስልኩ ነው እንትን በይ። ስልኩን ዛሬ ነገሳት አትንገሪያቸው። ምንም ብለሽ ሲም ካርዱን ጣይና፣ ይሄንን አውቀዋል፣ አውቀዋል እነሱ። አሁን ጠየቁኝ ስልክ ማለት ሲጠይቁኝ የለውም ካርድ የለውም ስላቸው እኔ ከኔ ላይ ብር አስተላልፍ ሊደውልበት አሉኝ። ማለት ከዛን ሰጥቷቸው ከዚህ ስልክሽ እኮ አይሰራም። ብር ይቀበላል ግን ከኔ በፊት እነሱ ናቸው እንደሚያወቁ። ብር ይቀበላል ግን የለም፣ ወደ ትንትና የለም፣ ስልክሽ ውስጥ አይገባም። እንግዲህ ስልክ ሁሉም አላቸው ለምን እንደጠየቁኝ አላቅም። ሁሉም አላቸው ስልክ። ያው መታወሪውን ምናምን ለመስማት ነው። ያው ስልክ ሰው የሚጠልፈው እኮ መታወሪውን፣ ሶሻል ሚዲያ የምትጠቀሚውን ከማጋ ኮሚኒኬት እንደምታደረጊ ለማምን እንደምትይ ያው ለመሰለል ነው። ሌላ እኮ ምንም እንትን ስለዚህ እሱን ስልክሽን ፎርማት አድርጊው፣ ገብቶሻል እንደ አዲስ ሲም ካርድ ቀይሪ። ይሄን ከዛሬ ከዚህ ከወጣሽ ጀምሮ ቁልፉን አስቀይሪ። ገብቶሻል እና ደግሞ ለመውጣት ደግሞ ስትፈልጊ ከዛ ቤት ምንም እንዳትፈሪ። ገብቶሻል ይሄ ስለነቁሉ እንዲያረጋሉ ና ይሄን ያህል መብትሽን አ ኮስታራ ሆኚ ቆፍጣና ሆኚ አንዳንዴ የሚፈሩት ሰዎች እንዛ ነው መፈሪ ከሆነ የሆነ በቃ አላርለ እንደዚህ ፈርተሻቸው እንደዚህ ትን ካሉ እንደ ፈራሽ ስለሚያውቁ ብቻ ነው። እነሱ ይነግሩኛል። የሚያስፈራ ነገር የሚያስፈራ ነገር ሲነግሩ ስራ ወደ ስራ በጣም ስለሚበዛብኝ ወደ ስራ ወደ ስራ ነው ምለው እንጂ እንዲቆም ምንድን ነው ብዬ ማልጠይቃቸውም። ግን የሚያስፈራ ነገር ነው ሁሉም የሚያወሩብኝ ቤት ውስጥ ወንዶቹ ልጆች ምናምን የሚያደርጉት አክት ምናምን፣ የሚያስፈራ ነገር የሚያስፈራ ነገር። አይዞሽ አይዞሽ አሁን ያልኩሽም በሙሉ በጥንቃቄ አድርጊ። እቅዳውጪ የዛሬም ወራርሽ ዛሬም ሳምንትም አጠናቅሽ ለመውጣት ዝግጅትሽን ጨርሽ እና ስትወጪት እንደምትሄጂ ምናምን ለማንም ሳትናገሪ ከዛ ደውይ። እዛ ቁጥሬው ከስር እየጻፉልሽ ነው። ዝግጅት ደስተኛ አይደለሁም፣ መውጣት እፈልጋለሁ። ይህ ስምንት ስምንት ዜሮ ዜሮ ሰማንያ አራት ኢቨን አበሻ አለ። እሺ፣ እኔ አማርኛ ነው የምናገረው። ኢትዮጵያ ካልሽ አበሻ ያገናኙሻል። በአማርኛ ደፈለሽ ጉዳዩን ታስረጅዋለሽ። ከልብ ነው ራሱ መብት ማግኘት ማለት ነው።

እናቴ እንድያደርጉ እያስፈራሯት ብዙ ብዙ ነገር እያደረጓት ነው። መጨረሻ ላይ ያበደችው እዛው እንዳለች እብድ ናት ብለው ነው ሐኪም ቤት ያስገባት። ከዚያ መጣች። አምስት አመት ነው እረፍት የሌለው ስትጮ የነበረው ሌት ቀን፣ ሌት ቀን ትጮሃለች። ፊት ለፊት አይኗን ቀይ ልትመታ ትነሳለች። እናቴ ፊት ለፊት እንደዚህ ፊት ለፊት ማየት አትችልም። እሷን ሰው ልትማታ ትነሳለች። ብዙ ነገር ነበር እና መውጣት ካለባት ልጅቷ መውጣት አለባት። ካሁኑ ጥሩ ሀሳብ፣ ያው እየሰማችሁ ያው፣ ዞሮ ዞሮ ተነጋግረን አትጎዳም ማለት ነው። እና እሺ ምስግናል አሌክስ ዛሉ ምናምን፣ በቃ ይረባረባሉ ምናምን እኛ ለዚህ የታደረን አይመስልም። ሲታይ ከባድ ነው። አሁን የገባችው ልጅ የነገረችንን አውሏት ፎሎ አርጋትና በውስጥ መስመር አይዞሽ እንዲያርጊ ሀሳብ ስጧል። አሁን እሷ ገብታ እንደነገረችን የሆነ የገጠመው ሰው አለ። ከዛ ገጠመኝ ተነስቶ ይሄን አርጊ፣ በዚህ ጊዜ ውስጥ ይሄን በሏት፣ ጓደኛ ሆኗት፣ ሀሳብ ተካፋፈሉ። ምናልባት የመጣችው በምክንያት ነው እዛ ገባ የምትፈራ ከሆነ ሌበር ካርዱን ነበር እንሰጣታለን። ስምንት ስምንት ዜሮ ስድስት ማደወል ትቻለች። ስምንት ስምንት አራትን ማደወል ትቻለች። ዘጠኝ ዘጠኝ ማደወል ትቻለች። ፖሊስ ውስጥ ከቤቷ ድረስ ሄዶ አንድ ችግር ከፈጠሩበት ልጅቷን ወደ ማውሰድ ይችላሉ። ዱባይ ውስጥ ያሉ ሰዎች ማለት ነው። እኔ አሁን ዛሬ ጠዋት የገጠመኝ ነገር ስላለኝ ነው። የባስ ካርድ ሞልቼ ሞልቼ አለው ኦልሬዲ፣ እና ካርዱ ሀያ አራት ሰዓት ምናምን የሚቆይ ነገር አለው ታውቃለህ። እና ሁለት ሰዓት ድረስ የሚቆይ እንትን አለው። ሞልቻለሁ። ሪሲቱን አልጣልኩም። የሚጠብቁት ባሱን እንትኖች ማለት ነው፣ ተፍሾቹ ማለት ነው፣ ሟጥናዎች ናቸው እንዳለ። ከዛ ካርዱን አምጣ ሲለኝ ይሄው ሞልቻለሁ፣ ግን ባስ ካርዱን ሳስነካ እንትን አላለኝም፣ አልተቀበለም። ታውቃለህ ና ወረድ አለኝ። ወረድኩ። አምጣ የማለት አይደል አለኝ። አልሰጥም አልኩ። ለምንድን ነው የሚሰጠው? ፖሊስ ጥራለኝ ከፈለግ፣ አልሰጥም። አበደን አልኩ እና ከዛ ፖሊስ ጠራ። ፖሊሱ ሲመጣ ኦልሬዲ ሂሳቡን ሞልቻለሁ፣ ባላንስ አለው ግን በሱ ሲያስነካ አይቀበልም። ፖሊሱ ለዚህ ነው እንደ የኛን የጠሩ ብሎ የኔን ሳይሆን እነሱን አሸመቅቆት፣ ኔን ግባና ሄድ ብሎኝ በቀጣዩ ባስ ሄድኩኝ። ይህ ነይ ለአንተ አሁን ቅድም የዚህ ሀገር ሕግ ሀገራቸው ጋር በጣም እኩል ነው ስትል ነው ለሁሉም ሰው ለሁሉም ሀገር እኩል ነው ታውቃለህ ምንም ዜጋ ነው ወይስ ውጭ ሰሪ ነው? ምን ባል ነገር የለውም፣ ታውቃለህ። አሁን ልጅቷ አፈርታ ነው እንጂ ምንም የሚያስፈራት ነገር እንኳን የለውም። ገባ፣ ሴት ልጅ ናት፣ ግን ትፈራለች። ስለዚህ እሷ አሁን ማድረግ ያለበት ይሄ ቤት ከፈራች እቺ ልጅ አንድ ቀን ማድረግ ያለበትም ገባ፣ የዚ ሀገር ውስጥ ያሉ ልጆች ብዙ ልጆች አሉ፣ ሎኬሽኑ አለካ